ምናችሁ ነው ያመማችሁ? የጃኒና የናሁን ፎንቴ ኬዝ እኮ አልቆ ተዘግቶ ይቅርታ ጠይቀው ለናንተ በሊቢያ ላላችሁ የድሬደዋ ልጆች እዛ ኪዱቤት የእርዳታ ማሰባሰቢያው ላይ ቁጭ ብሎን አሁን ፎንቴ የሚችለውን ሰፖርት አድርጎ እሱን ያሉ ልጆች ሰፖርት እንዲያረጋቸው አድርገው ነው የወጡት። አሁን ጃኒ የድሬዳዋ ልጆች ሰደበች ከሚባለው ነገር በላይ ፍሬው አሳሳቢ ኬዝ አለባችሁ እናንተ። ገባክ ይኸኛውን ለኛ ተወውና እናንተ አሁን ካላችሁበት ነገር እንዴት መውጣት እንዳለባችሁ ጭንቀት ውስጥ ነው ያላችሁት። የነጃኒን ወደ ጎን ተው፣ የተዘጋ ቻፕተር ነው። እንደ አዲስ አስገቢኝ ብለ ስገባ ኮን የምልታወራ ነው ብያለሁ እንደገና ወደኋላ ተመልሰክ፣ ስለዚህ ልናወራ ነው እንደ ተው እንጂ የተዘጋ ቻፕተር ላይ እንደገና አስገቢኝ ብለቅ እኔ እኔ ምንም ልትገቡኝም አልቻላችሁ እኔት ጋይስ ትናንትና በጣም ያሳቀኝን አንድ ነገር ልንገራችሁ አሁን ይቅርታ ከጠየቀችው ዲ በጣም አታስቀኝ ፍሬው አታስቀኝ ይቅርታ ከጠየቀችው እንዲህ ማለት ነው። ብሞት ይሻለኛል ምናምን እያልክ የምትለው ምንትሆኑ ነው? እጅ ልጅ እኮ አክብራ ይቅርታ ጠየቀች እኮ እንዴ። ጋይስ ወደ ራሳችሁ ተመለሱ እንጂ። ይቅርታ የተጠየቀ የተዘጋ ኬዝ ልታወራ ነው። አስገቢኝ ብለከኝ የገባከው ማውራት ከፈለጋችሁ ደግሞ ነፍ የድሬደዋ ልጆች አሉ። እነሱ ቤት ግቡ እናውሩ መሳደብ የሆነ ማድረግ የፈለጋችሁት ነገር ካለ ግቡ። ብዙ የድሬደዋ ልጆች እኮ አሉ። የድሬደዋ ላይ ሲባል ለምደ አይናችሁን አፍጣችሁን የጋምት ትላንትና በጣም የገረመኝን ነገር ልንገራችሁ። በጣም ጌታ፣ በጣም ነው የገረመኝን ነገር። ስለዚህ ጉዳይ 150 ሺህ ጊዜ ሼር አድርገውልኝ ሄድኩኝ። ማቀውም ነገር የለም ሲሄድ፣ ለእኔ መሰለኝ እንደውም ለሊቢያ እርዳታ ነበር የፈለጉኝ መሰለኝ። ሲሄድ በጃኒ ኬዝ እያወሩ ነው ምናምን። ኦኬ እንዳንድ ድር ሄደዋለች። ገብቼ የሚሉትን ምናምን እየሰማው ሀሳብ እንትን እያልኩኝ ከዛ በጣም የማከብራት ማለት የድሬደዋ ልጅ የሰፈሬ ልጅ የሆነች ጣሊያን ሀገር የምትኖር ሶፊን ታቋታለችሁ ገዝት ልካ ገባች ከዛ ገብታ ምንድን ነው ለምንድን ነው ያለቀ ኬዝ ላይ ለምንድን ነው አንተ ማውራት የፈለከው? ያለቀ ኬዝ ላይ እኮ አይወራም አባትዬ ልጅቷ ይቅርታ ጠይቃለች ሌላ ብዙ የሚያሳስብ ነገር አለ ከዚህ በላይ ከዚህ በላይ በጣም ብዙ ሊያሳስብ የሚችል ብዙ ነገር አለ። ምን ምን አለ? እኛ እናቶቻችን እናቶቻችን እየተሰደቡ ምናምን ለኛማ፣ ይኸውልሽ እግዚአብሔር ለኛ እግዚአብሔር ይደርስልናል። ለኛ እግዚአብሔር ይደርስልናል። ገብቶሻል። አ ስለኛ ስለተጨነቅሽ፣ ስለኛ ስለተጨነቅሽ በጣም እናመሰግናለን። ምን ሆኑ ነው የምትሉት? ልጅቷ በጣም እናመሰግናለን

አንቺ ብቻ ራስሽን እንደ ድሬዳዋ ልጅ አየሽ። ምን ሆነሽ ነው? የሆነ ነገር የሆነ ነገር ሲሆን እኔ ጋ ምናምን ምናምን አንቺ እንዳር ለምራስሽን እንደ ትልቅ እንደ እንትና አትያ። ኦፍ ኮርስ ነው ድሬዳዋ ልጅ እኮ ነሽ አንቺ። በቃ ራስሽን በጣም በቃ ራስሽን እንደ ትልቅ

ልጋጋም እዚህ ይመታችሁ። ልጋጋችሁን እንዳጎትት ኮተታ ቤትህን ከፍተን ማታለቃቀሰው ለቀስተኛ። እንዴ ምን ነው? ልጅቷን አንለቅም አላችሁ? ቤትህን ክበትና ሂድና አውራ። ይቅርታ ጠይቃለች። በቃ ጨርሰናል ቻፕተሩን። አታልቅሱ፣ እዚህ ለቀስተኛ። እንደ ድሬደዋ ሕዝብ ስንት የሚያሳስበን ነገር አለ። ልቃሚዎች፣ አፍግን አፍግን ትከፍታለህ እንዴ? እካ ከማንቺ ብቻ። ኦፍ ኮርስ ነይ ብቻ ሌላ ቤት፣ የትኛው ቤት ገብተ ለጋገን ስትጎት ታይካለው። ለምን አስወርድሽኝ፣ አወርድክ this is my page ደግመ እንዳመጣ እካካ ልጅቷን ምን ካልተሰቀለች አላችሁ። ምን ነው እንዴ ሰው የገደለችባችሁ እኮ ነው ያስመሰላችሁት። ፍቷት ልጅቷን። ሌላ ቂም በቀል ካለባችሁ አላቅም? ሌላ ችግር ካለባችሁ ጃኒ ላይ እኔ አላቅም? ሌላ ፐርሰናል ጥላቻ ካለባችሁ አላውቅም። ልቀቋት ፍቷት ልጅቷል ይቅርታ ጠይቃለች። እዚህ እየመጣችሁ ገጽት እየላካችሁ አታልቅሱብኝ። ለምን አወረድሽ ምን ማነክ ምንድነክ አፈርጠቅ በቃ ሆኜ ነው ያስገባው እኮ የትም ቤት አትገባም። ጥባታ ክብራችሁን ጠብቆ አጠብቁ ማጠጣችኋለሁ። ልክስክስ ልትልከሰከስ ትፈልጋለ እንዴ ሰያከብሮቹ ማትከበሩ እካካሞች። አንተ ደግሞ በጣም ሰው ትዳፈራል

ይቅርታ ጠይቃለች ይቅርታ ጠይቃለች ጃኒ ካልሰደብሻት ብላችሁ ልትሞቱ ነው ወይ አልሰድባትም በቃ እንግዲህ እንደው እንዳላሳብዳችሁ የጃኒን ፕሮፋይል አድርጌ ተከብራችሁ ተቀመጡ አትከበሩ ማናችሁ ምንም አታመጡም ምን ታመጫያለሽ እዚህ ቲክታክ ላይ የምትንጫቸው እንዳላንጨረጨራችሁ ጭራሽ ፕሮፋይሏን አድርጌ ቪዲዮ እንዳልሰራላት ተከበር እካካም ደግሞ ልጋገን ትጎትታለህ እን ከእኔም በላይ እየደረሰላችሁ የለም ከኔም በላይ እየሆነልክ የለም። እኔ ብቻ ነኝ አልሽ እኔ ብቻ ስለሆንኩ መስሎኝ እኔ ቤት መታ ያለቀስከው ለቀስተኛ ዴ ልጅቷ ምና እናንፋታላችኋት? አንተም መተክ እዚህ ጋር እንደገና የተዘጋ ይቅርታ የተጠየቀበት ቻፕተር ልጋግ እንድትጎትትብኝ ልጋጋም አወረድሽን እቦልክ ካለው ገና ምን አባት አመጣለን እንዴ? ታዋት ልጅቷን በቃ ጭራሽ እንደውም ድሬዳዋን እያወረዳችሁ ያላችሁት እናንተ ናችሁ። እናንተ ናችሁ፣ ድሬዳዋን እያወረዳችሁ ያላችሁት የድሬዳዋ ሕዝብ በዚህ ልክ ጨካኝ አይደለም። ማፈሪያዎች ሳታፍሩ ትገደል ትሰቀል ስትሉ ምን አደረገች? ይህን ያህል ጃኒን አጥፍቻለሁ ይቅርታ አለቻችሁ። ምንድን ነው የምትፈልጉት? ምን ታድርጋችሁ? እንደውም ሕዝቡን እያዋረዳችሁ ያላችሁት እናንተ ናችሁ፣ እናንተ አንተና መሰሎችክ። ፈትዋት ጃኒን፣ ተዋት፣ ትንሽ ልጅ ነች። እንዲያዙኝ ትላንትና እንዴት ትንሽ ልጅ ነች ትላለች ብለህ ኦፍኮርስ ትንሽ ልጅ ነች ስንቱ ስንት ነገር አድርጎ ይቅርታ ንጠይቅም ሲል ጸቀርል እንዴ የተባለው? ከኔም ጭምር ምን ታመጣላችሁ ስላችሁ ምንም አታመጡ። መብቴ ከሆኖው ስንፈልግ ነው ይቅርታ ሚጠየቀው። አክብራ ይቅርታ የጠየቀች ልጅ እያንዳንድ በተራ በተራ እየገባህ እንደዚህ ልትይዟት ትፈልጋላችሁ። መታወቅ ነው እን በሷ አይፈለጋችሁት እኔ ምላርጋቸው እኔን ወክላችሁ ንዴ ድሬዳዋን ወክዬ እንድሳደብልቅ ለሌላ ሰው ሲሆን ትናገ መብቴ ነው አልናገራትም። እምታደግ ትንሽ ልጅ ነች። አጥብታለች፣ ይቅርታ ጠይቃለች

ድልጅቷን በአረበስ ማ ጃኒን ካልተሳደብች ማፈሪያዎች፣ ተፖስቶላችኋል ቪዲዮ ተሳደቡ ብላችሁ እንዲ ስታንገበግቡን እኔና ቤትታየን ህዝብ ይፍረድባችሁ። ስድም ተሳደቡ ብላችሁ እንዲህ ስታምዱ ተፖስታችኋል፣ ማፈሪያዎች። ምን ታመጣላችሁ? ማንሽ ምን ታመጫለሽ? እዚህ ኮመንት ላይ ታለቅሳላችሁ? አልወከላችሁኝም እኔን እንድሳደብላችሁ አልወከላችሁኝም። ተከበሩ ልቃሚ ለምን አወረ ምናምን እኔ ብቻ ነኝ አልሽ ኦፍኮርስ፣ ቤት ኮርስ ቤትኮን የመጣኸው አፈርጥክ አወርድክ ማነክ ምንድን። ከአንተ ደግሞ ተራ በተራ እናንተ ላባብል እንዴ እንደምናካበዳችሁት እንደዚህ። ሌላ ተአምር። ልጅቷን ነፍሰ ገዳይ ያደረጓት ጋይዝ፣ ነፍሰ ገዳይን ያደረጓት ጃኒን። ይቅርታ ሁለት ቤት ነው፣ ይቅርታ ያለችው ኪዱ፣ ጋለች አንቀበልም አላቸው። የኪዱን እኔ መጣች ይቅርታ ጠየቀች። ከዚህ በኋላ ለጃኒ ነው ድምፅ የምሆነው፣ እንዳላሳብዳችሁ ፕሮፋይሏን አድርጌ ድምፅ እንዳልሆናት ለቃቋስ ፍቷት ብዬ ፍቱ ልጅቷን። ምነው እናንተ ስራ ማድረግ ፈለጋችሁ? አንተም ደግሞ በተራ ገብተህ፣ በጣም ብዙ የሚያሳስበን ነገር አለ። ለምሳሌ በእናንተ ጉዳይ ሊቢያ ላይ ነው አይደል ያለው? ስለ ሊቢያ በጣም ብዙ ከጃኒ ስድብ በላይ እንደ ድሬዳዋ ሰው የሚያመን ብዙ ነገር አለ። ልቃሚ ሊቢያ ላይ ቁጭ ብለህ አሁን ባለህበት ሁኔታ ብሞት ይሻለኛል። እናቴ ተሰድባ ቤትን ከፍተህ ስደባታ። ታዲያ እኔ ጉቺ እንድሳደብልን የምትፈልገው ሊቢያ ላይ ነው ያለኸው በጣም ብዙ የሚያሳስብ ነገር አለ እኮ የድሬዳዋ ልጆች ድረሱልን እያልክ ነው ስለዛ ነው መናገር ያለብክ የእሷን ነገር ወደ ጎንቶ ምድር ላይ ለው አሁን ጥሩ ሁኖታ ላይ ላለው ለዛቶ ጨርሰናል ይቅርታ ጠይቃለች ከይቅርታ በኋላ ልጅቷን አንፈታ የሚያላችሁት መታወቅ ነው የፈለጋችሁት በጃኒ በቃ አልሰድባትም እምሰድብበትን ምንም ምክንያት የለም አክባሪ ነች አንድም ሁለት ቤት ተጠርታ መታ ክብራ ይቅርታ ጠይቃቸዋለች አልጠይቅም ብትላችሁ ምን ታመጣላችሁ ምን ታመጣላችሁ ምንም ይሄን ያህል ጃኒ ኢትዮጵያ ስላለች ፉከራው ሽለላው ምንድን ነው ይቅርታ ካለች ወዲህ ምን አድርጉ ነው ምን አድርጊ ነው የምትሏት ልጅቷል አንተም በተራፍ ደግሞ ያቺ ጃኒ ይላል ልጋ ልጋጋ ናት አትጎትትዛ እካ ልቃሚ ኮተታ ሙላ ዲድሬዳዋን፣ እኔ እምልሽ ብታይ እረግጥሻለሁ። እያዳሜ ምን አባሽ ታመጫለሽ? ከፍለሽኛል? እዚህ እኔ ለአንቺ እንድለፈልፍልሽ? ቤትሽን ከፍተሽ ተሳደሚ። ኮተታም አስር ድሬዳዋ ሊቢያ ላይ ወድቋል። ለነሱ በደረሳችሁ። ተሰደብን ብላችሁ የተጠራራችሁትን እንተውት አድርጋችሁ በደረሳችሁላቸው። ለአስሩ የሚያወጣቸው አጥቁጭ ብለዋል። ለነሱ በደረሳችሁ። ተሰደብን ብላችሁ ትጠራራላችሁ። የወደቁትን ባነሳችሁ የሞት ቀናቸውን የሚጠብቁት ላይ በተባበራችሁ አላችሁ። በዓለም ዙሪያ ተበትናችሁ አላችሁ። የድሬደዋ ልጆች በደረሳችሁላቸው ለነሱ እንደ አዲስ መጡ። ገና እሱ ሊሳደብ ይቅርታ ተጠይቆ የተዘጋ ዞር ዞር ብለህ ስክሮል እያደረክ ቲክታክክን ው ያኔ ይገባ ከእኔ ጋር እንዳደርሱ እንዳደርሱ በድምፅ በገንዘቤም ነው እኔ አንድ እኔ ጋር እንዳደርስ በድምፅም በገንዘብም እኔ ብቻ ነኝ። አንሽላልከው እኔ ነኝ የቀሰቀስኩላቸው የድሬዳዋ ልጆችን። ክብረ ቢሶች ስለሆናችሁ ስለማይገባችሁ እንጂ እኔ ነኝ የቀሰቀስኩላቸው የድሬዳዋ ልጆችን። እኔ ነኝ መቶ ሺህ ብር የሰጠኋችሁ ትላንትና ዛሬ እዚህ ጋር መጠቅ ልጋገህን አጎትትም እኔ ላይ ጭራሽ ካንተም ብሶ ልትሳደብ ስነስርዓት። በቃ ጉቼ፣ ተይው በቃ፣ ተይው በቃ፣ ፕሊስ በቃ። ሌቪ እንዳትመጡ እዚህ ቤት እንዳትመጡ፣ አይፈልጋችሁ። ማላቃችሁ ብቁ ነኝ፣ አላቃችሁ። የሀገር ልጅ ማለት ዲስሪስፔክት ከሆነ አጠጣሻለሁ። ሴት ወንዷል፣ ምን አባሽ ታመጫለሽ? ሞክርኛ አለው፣ ሺያችሁን መልሳለሁ። ኔ ጉቼ ታቁኛላችሁ እኮ ክብረ ቢሶች። በቃ በቃ። ልጅቷን ምን አድርጊ ነው የሚሏት ቢኒ?